ጤና ይስጥልኝ። በዛሬው ቱቶሪያል ላይ የምናየው ስለ ፋውንዴሽኖች በተለይም ስለ ሻሎ ፋውንዴሽን ይሆናል። ፋውንዴሽን ማለት ከህንፃዎች በታች የሚገኝ ወይም በእኛ መሰረት የምንለው ሲሆን፣ ፋውንዴሽኑ ዳይሬክት ከአፈሩ ጋር ኮንታክት ነው። ይሄም ሎዶችን ከስትራክቸሩ ወደ አፈሩ ሴፍ በሆነ መንገድ ትራንስፈር ያደርጋል። ሁለት አይነት ፋውንዴሽኖች አሉ። እነሱም ሻሎ ፋውንዴሽን ወይም በእኛ ጥልቅ የሌለው መሰረት ሲሆን ሌላኛው ደግሞ ዲፕ ፋውንዴሽንስ ወይም ጥልቀት ያለው በመባል ይታወቃል። እነዚህ የፋውንዴሽን አይነቶች የሚገኙት ከወለሉ ወይም ደግሞ ፊኒሽ ግራውንድ ሰርፌስ ቅርብ ነው። ሻሎ ፋውንዴሽኖች የሚጠቀሟቸው የአፈሩ አይነት ጠንካራ እና የጠበቀ ሲሆን ነው። ይህም ኢምፖስት የሆኑ ሎዶችን ይደግፏቸዋል። ይህም ማለት ሻሎ ፋውንዴሽን በአጠቃላይ ደካማ ወይም በጣም ዊክ ለሆኑ አፈሮች ተስማሚ አይደሉም። ሌላው ሻሎ ፋውንዴሽን የሚጠቀሙት ለትንንሽ ወይም ደግሞ ቀለል ያለ ክብደት ላላቸው ህንፃዎች ፕሮጀክት ነው። ሻሎ ፋውንዴሽንስ በስሩ ፓድ ፋውንዴሽንስ፣ ስትሪፕ ፋውንዴሽንስ እና ራፍት ፋውንዴሽኖች አሉት። ፓድ ፋውንዴሽንስ ቅድም እንዳልነው በሻሎ ፋውንዴሽን ስር የሚገኝ ሲሆን ይህም የሚደግፈው ዝቅተኛ ሎድድ ቢውልዲንጎችን ማለትም ከሁለት እስከ ሶስት ለሚደርሱ ስቶሪ ቢውልዲንጎችን ነው። ፓድ ፋውንዴሽኖች ልክ እንደ ሌሎቹ ፋውንዴሽኖች ሎድን ከቢውልዲንጉ ወደ አንደርላይን ሶይል ትራንስፈር ያደርጋሉ። ስትራ ፋውንዴሽን፣ ይህም የሻሎ ፋውንዴሽን አይነት ነው። ቀጣይነት ላለው ሌቪል እንዲሁም ሎቱ ሚዲየም ራይዝ ዶሜስቲክ ቢውልዲንጎች ይጠቀሙበታል። ሌላው ስትራይፕ ፋውንዴሽን ስትራይፕ ፉቲንግ በመባል ይታወቃል። እንዲሁም ስትራይፕ ፋውንዴሽን ኦር ስትራይፕ ፉቲንግ መሰረት ለሆኑ ደጋፊ ግድግዳዎችን ሰፖርት ለማድረግ ይጠቀሙበታል። ሎድ ቢሪንግ ወሎችን ማለት ነው። ስለ ሎድ ቢሪንግ ወል ንድ ነን ሎዲንግ ቢር ወሎች በሌላ ቪዲዮ እንወያያለን። ፉቲንግ ምንድን ነው? ፉቲንግ ማለት ከመሬት ጋር የተገናኘ ከፋውንዴሽኑ በታች የሚገኝ ነው። በተለይም ከግርግዳና ኮለም ስር የሚሰራ ፋውንዴሽን ነው። የፉቲንግ ዓላማው የቢልዲንጉን ላርጅሪያ ክብደት ማከፋፈል ወይም ዲስትሪቢዩት ማድረግ ሲሆን፣ ሌላው ፉቲንግ የሚጠቀሙት ጀነራሊ ኢን ኮንጀንሽን ሻሎ ፋውንዴሽን ነው። ነገር ግን ለዲፕ ፋውንዴሽኖች አይሆኑም። በስተመጨረሻ ራፍት ፋውንዴሽንን እናያለን። ራፍት ፋውንዴሽን በሌላኛው አጠራር ማጥ ፋውንዴሽን ይባላል። ማጥ ወይም ራፍት ፋውንዴሽን በስሩ የተለያዩ አይነት ፋውንዴሽኖች አሉት። እነሱም ሶሊድ ስላብ ራፍት ፋውንዴሽን፣ ስላብ ቢም ራፍት ፋውንዴሽን እና ሴሉላር ራፍት ፋውንዴሽን፣ ፓይልድ ማጥ ፋውንዴሽን በመባል ይታወቃሉ። እነዚህን በሌላ ቲቶሪያል ዲፕ እንሄድባቸዋለን። ለራፍት ወይም ደግሞ ማጥ ፋውንዴሽን ትልቅ ቀጣይነት ያለው ሬክታንጉላር ኦር ሰርኩላር ኮንክሪት ስላብ ሲሆን ይህም የሱፐርስትራክቸር አጠቃላይ ሎድ ተሸክሞ በጠቅላላው ከህንፃው በታች ያሰራጫል። በተጨማሪም ይህ የፋውንዴሽን አይነት እንደ መጋዘኖች ወይም ሱፐር ማርኬቶች ባሉ የንግድ ህንፃዎች ግንባታ ላይ በስፋት ጥቅም ላይ ይውላል። እንግዲህ የዛሬው ቲቶሪያላችንም በዚሁ እንጨርሳለን። ይህ ቪዲዮ ወይም ቻናል ጠቅሞናል ብላችሁ ካሰባችሁ እንዲሁም ለሌሎች ይጠቅማል ካላችሁ ሼር እና ሰብስክራይብ በማድረግ ማድረስ ይቻላል። በተጨማሪም ጥያቄ ወይም ማስተያየት ካላችሁ እንደተለመደው ኢሜይል ወይም ከቪዲዮ በታች ባለው የኮሜንት ሴክሽን ብትጽፉልኝ ለመመለስ እሞክራለሁኝ። ለዛሬው በዚህ ጨርሰናል። በሚቀጥለው ቲቶሪያል እስክንገናኝ ቸርን ሰንብት።